ራት ልብ አድባረ ታሪክ የትውልዶች ድልድይ የእውቀትና የመልካም ጠባይ ሙዳይ የደጋጉ ሼፎች ብቃይና ቅጣይ እምነት ተከታዮች መካከል ከመቶ ሰላሳ በላይ ቅራኔዎችን እና ግጭቶችን

በጣም ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ፣ እንደምሰነበታችሁ። ውድ ቤተሰቦቻችን ሰሞኑን የተሰማው ትልቅ ሀዘን አለ። ኢትዮጵያ በዚህ ሰዓት ትልቅ አባት አታለች፣ ትልቅ የሃይማኖት አባት አታለች። የሳቸውም የቀብር ስነስርዓት ትላንትና በስቲያ ነበረና በቀብር ስነስርዓት ላይ ምን ምን ተከናወነ የሚሉን ፕሮግራም ለእናንተ አሰናደንን። የቀዳማዊ ሙፍቲ ሐጂ ንድርስ የቀብር ስነስርዓት ላይ እነማን የምናሉ እነማን ተገኙና፣ ትላልቅ የሃይማኖት አባቶች የተገኙበት የቀብር ስነስርዓት ነበረ። እሱንም የቀብር ስነስርዓታቸውን ሙሉ በሙሉ ለእናንተ ልጆቻቸው ምናሉ፣ የመንግስት አካላትን ምን ተባለ የሚሉ የቀብር ስነስርዓት ለእናንተ የምናሳያቸውን ውድ ቤተሰቦቻችን፣ ለመለብ የእስልምና እምነ ተከታዮች መጽናናቱን እንመኛለን። ያው እንደምታቁ፣ ኢትዮጵያ ትልቅ አባት ነው ያጣቸው። ሀጂ ሙፍቲን እናቃቸዋለን። በንግግራቸውና በትህትናቸው የምናውቃቸው አባት ናቸውና እሳቸውን አተናል። የቀብር ስነ ስርዓታቸውን በጣም በደመቀ ሁኔታ ከባቸውን በመጠነ መንገድ የተከናወነ የቀብር ስነ ስርዓት ነው። በዚህ የቀብር ስነ ስርዓት ላይ እነማን ተገኙ፣ ልጆቻቸው ምን አሉ የሚሉ ፕሮግራም እናንተ አሰናደናል። አሁን ቀጥታ ወደዛ እንገባለን። አሁን ወደ ቪዲዮ ይሄ የቀብር ስነ ስርዓት ላይ ነው። ማዳራሽ ይመስላል። ከሚሊኒየም አዳራሽ እየወጣ ነው አስክሬናቸው ወደሚቀበርበት ስሜት የተካሄደበት የቀብር ስነስርዓት ነው እንደምታዩት። ሚሊሌ አዳራሽ የነበረው የቀብር ስነ ስርዓቱ ለአንልቅ የሃይማኖት አባቶች የተገኙበት መሆኑ በጣም አሳዛኝ ነበር። እኔ በጣም ነው ልብ የተሰበረው። በጣም ሞዳቸው ባለፈው ቪዲዮ ሰርቻለሁ። የ እንደምታዩት ላልቅ አመራሮች የገቡ የፍትሪ ፕሬዚዳንት ናቸው። እሳቸው እየገቡ ይገኛሉ፣ ይሳባሉ። ላልቅ ሐጂዎች ላልቅ የሃይማኖት አባቶች ናቸው እንደምታዩት አስክሪ አስክሬናቸው ወደ ሚሊኒየም አዳራሽ እየገባ ነው። እኔ በጣም ሰለሳቸው የሰለሳቸው የሚገርምኝ ሁሉም ክርስቲያኑ ሁሉም ሰው ነው የሚወዳቸው። በ በንግግራቸው በጣም የሚወደዱ ሐጂ ነበሩ እና በጣም እውነት ኢትዮጵያ በጣም ትልቅ አባት ነው ያጣችው። በጣም ከባድ ሀዘን፣ በጣም ከባድ ሀዘን። ከካሊጅ ነው፣ ከኮሚቴው ጋር አንዱ የነበረ ነው። ብዙዎቻችን እናውቀዋለን። የኦርቶዶክስ እምነት የዘመናት መልክ አድባረ ታሪክ፣ የትውልዶች ድልድይ፣ የእውቀትና የመልካም ጠባይ ጉዳይ ብቃይና ቀጣይ ሃይማኖት አባቶች ናቸው።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 ለረጅም ጊዜ አሞጣይ ወይም አስጠኚ ሆነው ደረሳዎችና የእውቀት ማዕከላትን መርተዋል፣ አስተዳድረዋል። በ1960 ጀምሮ በኑር መስጂድ ለ16 ዓመታት በምክትልነትና ለሦስት ዓመታት በዋና ኢማምነት እንዲሁም በ1967 የቀዳሚው እስልምና ጉዳይ ጠቅላይ ምክር ቤት መስራች አባል የቀዳሚ የኢትዮጵያ ዓሊሞች ጉማኤ ሰብሳቢ የቀዳሚው የኢትዮጵያ ዓሊሞች ፈትዋ ኮሚቴ መስራችና አባል እንዲሁም የሀገር አቀፍ ዑለማ ጉባኤ ሰብሳቢና ሙፍቲ የነበሩ ሲሆን በዚህ ወቅት በ11 ዓመታት ውስጥ በ58 የኢትዮጵያ ከተማዎች ተዘዋውረው በሙስሊሞችና በሙስሊሞች እንዲሁም በሙስሊሞችና በሌሎች እምነት ተከታዮች መካከል ከ130 በላይ ቅራኔዎችን እና ግጭቶችን ሚታወቅችለዋል። እንዲሁም የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ሰብሳቢና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 ሰውን የሚጠቅመው ወይም የሚጎዳው ዘሩ ሳይሆን ሥራው ነው። አንድነት ይበጃል፣ መተባበር ይጠቅማል፣ ሳይርበን አንበላም፣ ስንበላም እስክንጠግብ አንበላም የሚሉና በቀላሉ ጽንሰ ህሊናን ዘልቀው ልቦናን ጥሰው የሚቆጣጠሩ የህይወት መርህ ነበራቸው። ሰርቶ በማብላት ጠንክሮ በመስራት አግኝቶ በማካፈል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 በታላቂ ህዳሴ ግድብ ዙሪያ ከግብፃውያን አቻ ሊቀ ሊቃውንት ጋር በአደባባይ እስከ መሟገት የሚወሳ ተጨባጭ በረከት አላቸው። ሁላችሁም ስሙ፣ ታሪካቸው በጣም የሚገርም መንፈሳዊ ግሳሴና ለበጎ ስራ ቡራኬ በመለገስ ለሀገር ሽግግር እንዲሁም መረጋጋት ንጹህ ድርሻ አላቸው። ለሀገር ልማት ለውጥ እና እድገት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 በቀደምት ሊቀ ሊቃውንት ከፍተኛ ማዕረግና ምስክርነት ያገኙት ለ ለአስርት ዓመታት ባበረከቱት ነፃ ሁለንተናዊ ግልጋሎቶች በሁሉም ኢትዮጵያዊ ዜጋ እንዲሁም ሃይማኖተኛና ፖለቲከኛ ዘንድ አንጸባራቂ ልባዊ ምስጋና የተጎናጸፉት ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ በ1966 በመሰረቱት ትዳር ዘጠኝ ልጆችን ያፈሩ ሲሆን እልፍ አላፍ ዓሊሞችና ደረሳዎችን እንዲሁም የእውቀት ማዕከላትን መተካት ችለዋል። የሃይማኖት አባቶች ናቸው ቲ ሐጂ ኡመር ኢድሪስ በእግራቸው ተጉዞ ያከናወኑትን ጨምሮ አርባ ጊዜ የሐጅ ሥነ ሥርዓቶችን አከናውነዋል። እስከ መስከረም 2018 ድረስ አካላዊም አእምሮዋዊም መንፈሳዊም ንቃታቸውን እጅግም የተሟላ ነበር። ከሳምንታት በፊት ባጋጠማቸው ድንገተኛ ህመም ምክንያት የሕክምና ክትትል ሲያደርጉ ቆይተው ዕለተ እሁድ ጥቅምት ዘጠኝ። 2018 ከዚህ ዓለም በሞት አርፈዋል። አላህ የጀነት ያድርጋቸው። ሕዝበ ሙስሊሙም አርዓያ ትውፊታቸውን ቱፊታቸውን ያስቀጥል። የሀገር መሪዎችም የሃይማኖት አባቶችም ሙፍቲና መሰሎቻቸውን የደከሙለትን ሰው ተኩር እሴትን የዘውትር መመሪያ አድርገው መንፈሳዊ መሪያቸውን ያስታውሱልን። ለሀገር ሰላምና እድገት የመንፈሳዊ መሪ አርዓያ ይቀጥል

አላህ የሻሁን ሰርቷል። የሻሁን ሰሪ ጌታ ነው። አባታችን ወደማይቀረው ዓለም ሂደዋል። የኔ ብቻ አባት አይደሉ፣ እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆንኩም፣ ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም በቁም ይኸው ሙተው እንኳን ሞታቸው እንኳን ፍቅርንና አንድነትን የሚሰብክ የኢትዮጵያ ህዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አሁን ሰዚህ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 በጣም ነው ያለን ሰዓት ጠባብ ከመሆኑ አንጻር በቀጥታ ወደ ቀጣይ ፕሮግራም ነው የሚሆነው። ከዚህ በመቀጠል የኢትዮጵያ የሃይማኖት ተቋማት ጉባኤ መልእክት ሊቀ ትጉሃን ታጋይ የታደለ መልእክት የሚያስተላልፉልን ይሆናል። ያ ሁሉም የሃይማኖት አባቶች ንግግር ቢያደርጉልን ደስ ይለን ነበር። ካለው ሰዓት አንጻር ግን የሃይማኖት ተቋማት ጉባኤ የሁሉንም ሃይማኖት ያቀፈ በመሆኑ ሁሉንም በመወከል እሳቸው ንግግር የሚያደርጉልን ይሆናል እንችላል ሽኝት እየተደረገላቸው ላሉ ተቀዳሚ ሐጂ ዶክተር ኡመር ኢድሪስ ሀዘናችንን በሁሉም የሃይማኖት ተቋማት ጉባኤ ስም እጅግ ለማስተላለፍ እንወዳለን። ከሁሉ በማስቀደም የሁሉም አባትና መካሪ በሆኑት የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት እና የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች በመሆን የተቋማችንንና ሀገራችንን በከፍተኛ ኃላፊነት ያገለገሉ የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ሕልፈት ሕይወት የተሰማን ሀዘን ጥልቅ ነው። ለሙስሊሙ ብቻ ሳይሆን እንደ ሀገር ነው። ጉነት ነው ደርሶብናል። ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ የኢትዮጵያ ሃይማኖት ተቋማት ጉባኤን በበላይ ጠባቂነት ከመምራት ከማገልገላቸው በተጨማሪ የዛሬ 15 ዓመት ጉባኤው ሲመሰረት በመስራች ኮሚቴነት እየነበሩ የተቀዳሚ ሙፍቲ መምህርነታቸው፣ መሪነታቸው፣ አባትነታቸው እና ለሀገር ያደረጉትን አስተዋጽኦ ግምት ውስጥ በማስገባት አንጋፋ የአዲስ አበባ ዩኒቨርሲቲ የክብር ዶክቶሬት በመስጠት የክብር ዶክተር ሰኝቷቸዋል። ታላቁ አባታችን የህዝበ ሙስሊሙ ብቻ ሳይሆን የሁሉም ኢትዮጵያውያን አባት የሆኑ ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ዛሬ ተሸንፈዋል። ሄድ የሃይማኖት አባቶች ናቸው እና የኦርቶዶክስ ሊቀ ጳጳሳት አባቶች ናቸው። የሽኝ ስነ ስርዓቱ ነውና፣ ወደ ቀብር ለመውሰድ የተዘጋጁ። በጣም ነው እውነት ልብ የሚሰብረው። እኔ ስሰማነው በጣም ያለቀስኩ። ምክንያቱም የሆነ መድረኮች ላይ አይቻችኋል፣ እሳቸውን በሚናገሩ ምሩቶች በጣም ማቃቸው በጣም የሚገርሙ አባት ናቸው። አባትም በላይ ናቸው። ምክንያቱም የሚናገሩት ነገር አስታራቂ የሆነ ንግግር ነው የሚናገሩት። እንደምታውቁት በቃ የኢትዮጵያ አባት ናቸው። ሁሉም ብዙ ብዙዎቻችን ስንጣላ ባይሆን ነው ስንጨፋጭ ከሳቱ አስታራቂ ነው። ጀናዛ በክብር እንድንሸጭ እንድንዋደድ ያደረጉ አባት ናቸው። ክብር ይገባቸዋል ያለው ነው። የምር ለቅሷቸው አምሮላቸዋል። ጥሩ ስታደርጉ እንደዚህ ነው የሚሉ ጥሩነታችሁ ስትሞቱን ጭምር ነው የሚከፍሉ እሳችሁ አይተነው የምንሰራው ደግነት የምናደርገው ውህነት ስንሞትን ይከፍለን እ ምድር ላይ እያለ በመልካም ስማችን ይታያችሁ፣ ሰው እንዴት እንደሚሆንላችሁ እንዴት እንደሚንቀጠቀጥላችሁ እንደሚሳሳላችሁ። እሳቸው መጥፎ ሰው ቢሆኑ ማንም ስቼታ ያደርጋችሁ። እሳቸው የመጥፎ ቢያደርጉ! ሃይማኖት ለሃይማኖት ቢያባሉ ማንም ሰው እዚያ ያሉ የሚሰሩት የሰሩት ደግነት የሰሩት የጋህነት የሰሩት አንድ የማድረግ ሁኔታ ይሄው ታፍላለ ያሉ። በህይወታችን ላይ ስንኖር የሚሰራው ነገር ይከፍላል፣ መልካምነታችን ይከፍለናል። ክብራቸውን የሚመጥን የቀብር ስነ ስርዓት ነው። በጣም ነው ልብ የሚዘብረው ነው፣ በጣም ነው የሚያሳዝነው። ልባችን ሁላችን አዝነና ተከፍተና፣ ግን ወደ ማይቀረው ዓለም ሄደዋል። ወደ አገለገሉበት ፈጣሪያቸው ይሁን እርሳቸውን በጀነት ተመሙት። ቤተሰቦቻችን የሀጂ ሙፍቲ የቀብር ስነስርዓት ከሙስሊም አዳራሻ የነበረው ይህን ይመስል ነበር። ለመላው ኢትዮጵያውያን፣ ለመላው ቤተሰቦች፣ ለመላው የሙስሊም ማህበረሰቦች መጽናናቱ ጣቢ ነፍሳቸውንም በጀነት ያቁም። የሀናኒ ኢትዮጵያ የዩቲውብ ቻናል የሀዘን መግለጫውን ባለፈው መግለጹ ይታወቃል። ዛሬም እንደምታውቁት አይተናል፣ የቀብር ስነስርዓቱን እኛ ባንገኝም በሚዲያ በቀጥታ የተከታተል ነበር ነው። ይህ ኢትዮጵያውያን ግዴታ መጽናናቱን እንመኛለን። ለቤተሰቦቻችሁም ደግሞ እንደምንል ኢትዮጵያን ሰላም ያደርግልን። መልካም ጊዜ መልካም